ከቢት ቁልፍ አውጥቼ የሰጥቸው ይዟት ከኤርፖርት እንዲያመጣት ማለት እሱን ሸኝቼ ነው እኔ በስልክ ከቤት ማስታወሻ ማስታወሻ ጸበል ልክ ልክ አደለው ማለት አደለም። በእርግጥ አንተ እጅ ጽሑፍ ነው። በዚህ ያቤ ውስጥ ምን ማለት ነው የፈለገው? እስኪ መጨረሻ ላይ ምናልባት ሰው ሁሉ ሲከባበረው ስለነበር መጨረሻ ላይ የሚቀጥለው እስኪሆን ድረስ ሰላሙን ልመኝልሻለው፣ ውሳኔ ወሰንኩ፣ ውለታችንም ደህንነት ስል ነው ይላል። ውሳኔው ምን ነበረው? አንደኛ ምሄር ነው ከእሷ አጠገብ ተቀብሎ ወደዛ ምሄር ነው። አንድ ቀን ሁለት ቀን ያልተለያየውን ሰው በአስራ አምስት ቀን ስትለየው ምን ያስብ ይችላል? ስለዚህ እዚህ ርኩት ያን ያለውን ፍትጊ ውስጣችን ያለው ጥሩ ያልሆነ ነገር እስቲ ዙር ዞር ብዬ አንጅም አንጂ ምተረጋጊ የምረጋጋና ወላዩ ነገር እናድርግ ሳቡ ባጭሩ እኔ ቋንቋ ነው ከዛ ምርብ እየመጣች ነው

ምንምን ያለውት እውነት ነው። እኔ ሎ ማሳቢ አስራ አምስት ቀን ልክ ሰው ማየት ይችላል። እሷ ግን ሁም ላይ እንደተደበቅ አይነት ስሜት ከንግግሯ የገባኝ ምናልባት እሷ አለ ምናልባት ቃል በቃል የእሷን ምንሰማ ስ ሁለት ሺ ዘጠኝ ወደ ወደ አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀ ማለት ነው። ሲመለስ ማፈለግ ጀመርኳ። አንድ ብጣሽ ደብዳቤ ተጽፎ ተቀምጦ ነበረ። ጸበልጅ ያለው የሚል የተጋባ ነው፣ በፕሮቴስታንት የሚያት ነው፣ በሙሉ ወንጌል እንዲህ ጸበል ይቻሌ ምን ጥያቄ ነበረ። ከዚህ በኋላ ይመስለኛል እንግዲህ እናትህ ጋር ሄዳ ጥላለገች እና የሰጣት ምክንያትና የሆነው ነገር እንደተለያየ ነው እሷ የተናገረችው። ያ ልክ አይደለም በእኔ እምነት። አሁን ናቴ ጋር ደውላ ናቴ አግኝቼ የተደረገው ነገር የሆነው ልክ አይደለም። ክስተት ከመንገድ ይወጣ ነው። እኔ የምጠው ስልኬን ከፈትኩ አንድ የሚያውቁ ሽማግሌ ደውሎ አገኘ አናገሩኝ በጉዳዩ

አብሮ ተቃቅፎ ነው የሚኖሩት። በፍቅር ነው የምናሳልፈው እንረዳዳለን። ካመናችሁበት ሰላም ይሄ ነው የሚበልጠው። እንደሌላው ሰው ደግሞ መንገድ የሚገባበት ምንም ነገር የለም። ይሄ ነው ሰላም። አንድ ሰው በተለያየ ጫና አብሮ ሲኖር ሳይስማማ ውስጡ ነው ሳያድስ አብሮ ሲኖር አደጋላይ ላይ ነው የምናየው እንደምንሰማው ማለት ነው። ውሳኔ ውሳኔ ነው ከሆነ መልካም ሲሆን ጥሩ ነው። በዛ መንገድ ተማመንን እሷ አይሰትል

እኔ ንብረት አላገድም። እኔም ከቤት ወጥቻለሁ። ሰውም እንደ ማንኛውም ሰው ከጓደኞች በመረታንስ ቤት ውስጥ ተሳት እኔ ውጭ ሆ ያለው ነገር ማየት መከታተል እንችላለን ብዬ ከማመን እሳቸው እንደሰራቸው መጥሪያ ሰጠን አመለከትን ፍርድ ቤት የፍቺ እንትን ማለት ነው እንጂ ከዛ መጥሪያ ሰጣት ቀረበች። ከዛ ፍርድ ቤት የራሱን አካሄድ ብዙ ሄደ ማለት በሚያስኬደ ልክ ሄደ። መጀመሪያ ለማስታረቅ ጥረት ይደረጋል መሰለኝ። ይህም ይሰጣል አይኔ ሰናት እንደቆመ ነው ፈቃንተ ፍቺውን ፈለግ ው እሷ ደግሞ መፋታቱን አልፈለገችም። በወቅቱ ምክንያቶች ምደሆ ሰአ አይፈቅድልኝም ነው፣ ግልጽ ነው። እኔ ግን እሷ ጋር ፍቅር አለ። አንተ ጋር ፍቅር አልቋል ይባል ይችላል። ፍቅር ያልቃል ይባላል እንጂ አያልቅም። ትዝታዎች አሉት እኮ ፍቅር መልካምነት እኮ ፍቅር ነው እኮ ያሳለፍካቸው መልካምነት እኮ ይመጣሉ አይምሮ ውስጥ ጥሩ ነገር አሉ መልክ ሁሌ ጠላት ሆነህም እኮ ነገር ትዝ ይልሃል። ጠላት ትዝ ጊዜ እሱ እኮ ይሄ ነው ነገር እኮ የተነሳው ነገሮች ናቸው። እንደገና እኮ ሰው ደረጃ ዛቻው ሲመጣ ይሄ ነገር ይህ በፍቅር አንተ ትብስ ሴት

ትይ ወጣው ምንድን ነው ሲል ጸረ ሙስና ተከሳያለሁ። ጸረ ሙስና የመንግስት ሰራተኛ አይደለሁም። የድርጅት የትልቅ ማንቀሳቀሳቸው ከህዝብ ጋር ወይ ኮምፕሌክስ ኖሮኛ አይደለም። ትልቅ እንትኖች ማለት ነው። ሁለት ሺ አስር ይመስለኛል። ልክ ፍቺው ብሬክ እንዳረገ ይሽ የመጣው ሳምንት አልፈጀበትም። ይህ ጉዳይ ሲመጣ ያን ጊዜ እንግዲህ ባለቤቴ ተብሎ አልተመለከተም። የቀድሞ ባለቤቴ እንኳን አልተባለም። የሆነ አንድ ሰው አካል የሆነ ጉዳት እንዳደረሰ ተደርጎ ሀገር እንዳይወጣ ታግዷል። እኔ አላቅም። በተለያየ መልኩ በቃ ተይ ያለው ትልቅ ወንጀለኛ ማለት ነው። ከዛ ቀረበ ያለው ነገር ተያዘ፣ በፍርድ ሂደቱ ሄደ። ሳይ ነፃ፣ ምንም ነገር የባልና ሚስት ጉዳይ ነው። የፍርድ ቤት ያለው ክርክር ነው። በዚህ በዚህ በዚህ መልኩ የሚልበት ነገር አለ የለም ተባለ። በዋስ ተለቀቀ፣ ተጣራ፣ መዝገቡ ተገዝቀ። ከዛ በኋላ ያሉት ነገሮች እየቀጠሉ መጡ። የፍርድ ቤት ህንፃዎች ቅጥጥላችን ቀጠለ። የንብረት ከፍሎች ያሉት ነገሮች እየመጡ ክሱ እየሄደ ሲሄድ ወንጀሎች አሉበት፣ እንደዚህ ነገር አለ፣ እንደዚህ አይነት ነገር አለ ይጣራል። ሰባት አመት ክፍጫዋል እኮ እሷም እንደዛ ብላለች። ምናልባት እንደ ካለቻቸው እና አንተ ላይ ቅሬታ ካነሳችባቸው ጉዳዮች መሃል በራሷ እንደበት አንዱን ደግሞ ላንሳል፣ እና በዛ ምላሽ ሰጥበት አቶ ታደለ ያው ንብረት አለ። ይህ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብለው ራሱ ውክልና ተቀብሎኛል። አሁን ይህ ንብረት ምን ላይ ነው ያለው? በሙሉ እገዳ ያስፈልጋል መቼም እንዲህ አይነት ነገር ከተፈጠረ እገዳ እንድሰጠኝ ጠየቅኩ። ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። ወደ አስራ አንድ ቤት ነው ከአስራ አንዱ ቤት እኔ የምኖርበት አንዱ ቤት ነው። አስሩ ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። የገዳው ይዤ ማለት ነው። ይህ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው። አንድ አረት አምስት መኪና አስራ አንድ ቤትና አምስት መኪኖች በሩጫ ህይወት ያፈራዋቸው ንብረቶች አጥቻለሁ፣ በግፍ ተነጥቅ ያለሁ የሚል ሀሳቧ፣ መቼም አንተም አይተኸዋል። በእሱ ጉዳይ ላይ ያለ ምላሽ ምንድን ነው ሴፍሻ? ይሄ ጉዳይ ሰባት ዓመት በህግ ሲንከባለን የመጣ ነው። ይህ አሁን ስፔሻ አስራ አንድ ቤት ያለች ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አለ። ለዛ ቢያንስ ከአምስት ከስድስት ከሰባት ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አለ ያስ ሳያገኝ ነው ይህ ፍርድ ቤት እዚህ አይቶ አይቶ ሰባት ዓመት ፌቶ እዚህ ውሳኔ ላይ የደረሰው። እነሱን ማብራር ከፈለገ ማብራር ይቻላል። አንደኛ አስራ አንድ ቦታ ላይ ስትላት የቅብት አርግልኛ ሴፍሻ አስራ አንድ ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ ስንት ተሸጡ? የት ነው ያሉት? ምንድን ናቸው? የስፔሲፊክ እንኳን የተቀመጠልህ ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረሙኝ። ምንም እዚህ እዚህ ቦታ ላይ የሚል የለም፣ በአፍን የተነገረ እንጂ ምንም ማስረጃ ቀርቡላ አይደለም። ሰው አሁን ባፏን ያለች ያለችው አስራ አንድ ቤት የሚባል ነገር ፍፁም የላትም፣ የለንም። እንዲህ እንደገባኝ ከሆነ ያው ይሄ ፕሮግራም ዝነኞች ይመጣሉ፣ ይቀርባሉ፣ የህይወት ውጣ ውረዳቸውን ይናገራሉ። እንደ ፍርድ ቤት ሳይሆን የሚፈጠሩ አላግባብ የሚነሱ ጉዳዮች ካሉ ደግሞ ስሙ የተነሳበት አካል ደግሞ ምላሽ እንዲሰጥ ይደረጋል። አሁን ይሄ ቀደም እንዳልከው የፍርድ ቤት ጉዳይ ነው፣ የታን መሬት አይነት ነገር አያያ፣ እርግጥ ከፕሮግራሙ አይጠበቀው ጀግና አትሌት ነች። በጊዜ ሂደት እንዲህ ፍልፊት እያየን መለቧ መሀብት ስታፈራ አይተናል። ከዛ ጀርባ እኔም አለው እያልከኝ ስለሆነ ማለት ነው ስታፈሩ አይተናል። እኛ ለምሳሌ እዚህ ጋር ብታየው ከሁለታችሁም ጋር ጠብም ዝምድና የለንም። እሷ በሕይወቴ እንዲህ አይነት ነገር አጋጠመኝ ለዚህ ደግሞ ፍትህ እጠብቃለሁ የሚል ጥያቄ ነው ያቀረበችው። ስለዚህ ዛሬም የተገናኘ ነው እኮ ከዛ ተነስተን በዚህ እሱ ወገን ስሙ የተነሳው አካል ምን ይላል ለሚለው ምላሽ የሰጠኝ ነው። ምናልባት የአንተም ወላጅ ስም ተነስቷል። የአንተ ወላጅ ስም የተነሳው እንደውም አንደኛውም ቤት ለወላጁ እናቱ ሸጠ ነው ምናልባት እስኪ፣ ቪዲዮውን አይተነው ነው እንመለስ። መንግስት ሽልማት ሰጥቶኛል ብዬ አለው ገርጂ ማብራት አይል አሁን እሷ እንዴት ኖረ ያመጣወት ማለት ነው። ሙሉ ይቀውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ቡርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት። በቅንነት ይህንኑ ለእናቱ በሁለት መቶ ሺህ ብር ይሸጣላቸዋል አይተዋል። እዚህ ያለህ ምላሽ ምንድን ነው? ታዲያ መልካም ሴፍቻ ይህ ነገር ለእናቱ እንደዚህ አረግኩ ስትል ለእናቴ ደግሞ እንደዚህ አርገን እናታል አላልቼን። እውነታው ግን ምንድነው መሰለ፣ ሁለት ሺህ ሁለት ላይ የእሷ እናት ማለት የእኔም እናት ናቸው። እናቶችን ኩፈሌ ነበር የሚኖሩት፣ ኩፈሌ እየተመላለስ ነበር የምናግዛቸው የምንጠቃቸው ምናምን ማለት ነው ላይ እሳቸውም ሻሸመኔ አራት መቶ ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፋ ያደርግለት ሰርቪስ ቤት ሰርችለት ሁሉ እቃውን አሟልቼ ማለት ነው አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሊያምተን ሻሸመኔ እዛ ቤት ላይ አሳረፈ። ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካደረገን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም። ሲጀመር ያን ጊዜ ምናልባት ለስፖርተኞች ቅድሚያ ድል ተሰጥቷል። እጣ ለነሱ እንዲወጣ ተደርጎ እጣውን እኛ እራሱ አንፈልግም ብለን ጓደኛችን ናት እጣ ያወጣችልም እጣው ስታወጣ ለእኛ እንደውም የተሻለ ነው የደረሰን። ለእሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ ኛ እጣ ደረሰል ለእኛ ወጥታለን ማለት ነው። ያለቸ ነገር አደስም ማዘር መታ እንድትቀመጥ አደረግን። አምስት አመት ሲሞላው ነው ካርድ እንትን ሰርተፊኬት እንኳን የምትቀየረው ካርታ የምትቀየረው የገዛ ነው። አንድ መቶ ሀምሳ ሁለት ሺህ ምናምን ነበር ነው። ስሊፖችን ላሳይ ይችላሉ፣ ደብዳቤዎችን ላሳይ ይችላሉ። ሽልማውን ሳይሆን በሽያጭ ነው የገዛ ነው፣ ከመንግስት ከቤቶች ኤጀንሲ። ይህ ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት የኔ የእሷ እናት የኔ እናት ነው። የምንኖረውም ለእነሱ ነው፣ በቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ሌጀሬ ነገር ብንሆን ባሉቀ ቀፎነት ህይወት ለእናተም ነው ህይወት ለወንድም ለዘመር ነው፣ ህይወት ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት የምትኖሩ መኖር ማለት ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ያልኩት ያረኩትን ትሪትመንት ስታይ እኔ እንኳን ክሪስ ክሮስ ነው የምወደው የእኔን ቤተሰብ ሌላ ሰው እንዲረዳ ንፈልገው፣ የዛን ሰው ቤተሰብ እኔ እንድረዳ ንፈልገው በርካታም ያሉ ያ ነው ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟን ይዞርላት ካርታ ይሰራላት ሰርፕራይዝ እናደርጋት ማለች። ይህማ ጥሩ መልካም ነው። ይህ ያንን ቤት ሁለመቱ ሽያጭ ሁለመቱ ሽወር ሽያጭ ውል ተሰርቶ፣ ምክንያቱም ምናለው መሰለ ድካም እውነት ነው የምናወራው፣ ስለ እውነት ነው የምናወራው። እና ሽያጭ በባህሪው አንድን አካል ምን ያደርጋል? ያመላልሳል ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ሚሆን ነው የሚሻለው። መልካም ነቱ እሷ ከፍላ ባትከፍለንም ከፍለንም እኛ ራሳችን ሰተና ትንሽ ሽያጭ ዋጋ ያደርግ ነው ጉዳዩ ሉ እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ፣ በራሱ ይሄ ተደርጎ ነው ወደዚህ የመጣው። ይሄ ካርታው ካለቀ በኋላ ቤተሰሄድን ሰርፕራይዝ ያደረግላል። ምግብ ተዘጋጅቶ የቅቢቡና በጣም ትንሽ ከርከር ያለ ነገር ካለ ማየቅ ቡና ብላ የምትሄድ ናት። በፍቅር ነው ምትወደዎች። የምትወደው ነገር ተሰርቶላት ፎቶ ተነስቶ ያ ስልክ ያለመኖር ነው እንጂ ፎቶግራፍ ሲቀባበሉ እነዚህ ርክክብ ሲያደርጉ የሚገርሙ ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው የሚሉ ታሪክ እዚህ ድረስ ያመጣው ሰው በፍቅር የሰጠችውን ቤት ነው ዛሬ ሀሳብ ቀይራ ስለ እርግጠኛ ነኝ፣ ስለተደረገው ነገር አልነገረችም አልተናገረችም። እዚህ ሻሸምኔ ላይ ለእናት ዋሹ ቀበሌ ላይ ለእናት ያመጣናቸውን የመኖሪያ ቤት አራት መቶ ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር አይለው ሴፍቲያቸው እንዲጠበቅ ልክ እሷ ለእኔ እናት እንዳደረገችው ወይም ደግሞ ለእሷ እናት አድርግ ያለው ነው አርጋለች። እኔ ለእሷ እናት ነው ያደረኩላቸው ግን የጋራ ቢሆን ክሪስቶስ ነው ስላል፣ አንተ ደግሞ ሻሸምኔ ለወላጅ እናቷ ነው ሻርትን አድርግ ያለው ነው አርገናል በጋራ። ከዛ ባለፈው ሁለት መቶ ካሬ ደግሞ በኔ ስም ገዝቼ ነበር። እዛ ሲያቸምን እዛ አካባቢ ላይ እሱም ቦታ ለእህትየው እሷ ከዛ ካልተመቼ ቦታ ላይ ራሷ ቦታ እናቷ ጎን የምትሆን በኔ ስም የሚነበረ ሁሉ ለእሷ ጠስት ነው። እነዚህ ስለምን አይጠቀሱም? እውነት ሀቅ ካለ እውነት ከሆነ ለምን ብሎ ቀስታ ለቦታ ብሎ ይወረወራል? ምን ደ ትርፉ አጥቃት። እንግዲህ ሁ ዛሬ የተገናኘ ነው። ቅድም እንዳልኩ እዛ ጋር የተነሱት ነገሮች ሁሉ ምላሽ ይፈልጋሉ እና ምላሽ መናገር አለብኝ ስላልክ ነው እንጂ ለምሳሌ የአምስት መኪና ጉዳይ ተነስቷል። ቅድም ብለሃል። ለምን በማስረጃ እንዲህ በነ ገለቴ ቡርቃ ደረጃ ሳይሆን ከዛም በታች ያሉ አትሌቶች በተለያዩ አለማት ላይ ሮጦ የሚያፈሩትን ሀብት እናያለን። ህንፃ ይሰራሉ፣ ሆቴል ይገነባሉ። እና እነዚህ ሰዎች ሀብታቸው ከየት እንደሚመጣ ግልጽ ነው። ለፍቶ በላባቸው የሚያመጡት ነው እና አምስት መኪና የታለ? የአምስት መኪናው ሊብሬ ምናምን አላልንም። አስራ አንድ ቤት የታለ ቤቱ ካርታም አላልንም። ቁጥሮችን ግን ተቀብለናል። ጀግና አትሌት ነች፣ ካሁን በፊት ከሰራችው ስራ አንጻር ማለት ነው እና ከዚህ አንጻር ምን ላይ ስጥበት? የአምስት መኪናውን ጉዳይ ስለተነሳ ነው። ወደ አስራ አንድ ቤት ነው ከአስራ አንዱ ቤት እኔ የምኖርበት አንዱ ቤት ነው፣ አስሩ ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። የገዳውዤ ማለት ነው። ይህ ቤት ሁሉ በሶስ አስራ አንድ የሚባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከፍት ፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው እንዳልኩ፣ ሕግም ይዞት ሕግ ጥግ ያደረሰው ነው። ሕግ ለእኔ የሚያዳላበት ለእሷ የሚያዳላበት ምንም እኩል እንደሆነ ነው መረዳው ነውም፣ አጠቃላይ ንብረታችሁ እንድታስተዳድሩ እኩልና የነበረው አንተ በጋራ ያፈራነውን ሀብት ለማጣቴ ምክንያት ሆኗል። በጊዜ ቦታ ቦታ ያዙ ያን በተመለከተ የታል ስንል የታል ብለን ስንጠይቅ ለምሳሌ ተሽጦ ገንዘቡ አይገባም ወይም ደግሞ ውክልናውን መሰረት በማድረግ ከእናቱ ጨምሮ እንግዲህ ለእናቱ ጨምሮ የተለያዩ ነገሮችን በመሸጥ በግሉ ተጠቀመ ነው እንግዲህ ለዚህ ምን ላይ ስትበት፣ ኦኬ በመሰረቱ አንድ ወክልና የምትሰጠኝ አንድ ሰው የሚሰጥ የእሱን ስራ እንደተሰራለት አሁን የማስዋብ አለማ ነን። ግማሹ የሌ መብት ነው የእሷን ግማሽ መብት ነው ላይ የሰጠችው ምክንያቱም ያን ቦታ መሯሯጥ አልችልም። ስራ ቢዚ ደክሞ ይመጣለው እሷ ተወዳዳሪ አብረ ደክመ ይመጣለን እሷ ተወዳዳሪ ስለሆች ማረፍ አለባት። እኔ ተወዳዳሪ ስላለ ደግሞ ሌሎች ጉዳዮች ጎንሆን ማካሄድ አለ ምክንያቱም ፕሮፊቱ ምንድን ነው? ማረፉ ነው። ለዛኛ ለሚጠብቀው ውድድር ማረፉ ነው። ግብአት አቅምን መልሰህ ሰብስበህ ታርጋ ነው የምትሄደው እንጂ ትሪንግ ሰርተህ ብትወ ዝማ እንኳን ውጤት ማምጣት አይደለም፣ ለምንቀሳቀስ አመቺ አይሆንም፣ ለመራመድም ይቸገር ይችላል። ስለዚህ ያንግማሽ መጥቷል ወይም ያለው መብት የጋራ መብታችን እንዳስተዳድርላት ይሰጠች ይህን ድካሟን ለመሸሽ ማለት ነው። በዛ መሰረት ነው እንመካከራለን። ይህ ቦታ እንደዚህ ሊሆን ነው፣ እንደዚህ ልንገዛ ነው

ጉዳት መጣብኝ የሚለው ነገር በፍጹም ሀቃር ነው። ብያው አገልግሎት ነበረ ችግር በ